ያስገባም ማስገብልም ከኔ ረኪስ ነው ይላል አንዳንዴ። እሺ፣ ዩኒቨርሲቲ ውስጥ ብዙ ቻሌንጅ የሚያደርጉ ነገሮች አሉ። ከነዚያ ውስጥ ወሳኝ ብዬ የሚይዛቸው ነገሮች ኢንቫይሮንመንትና ጤናን ይመለካል። ግቢ ውስጥ ስትሆን እንደሁሉም ግቢ ጤና በጣም አሳሳቢ ጉዳይ ነው። በተለይ ግቢ ውስጥ ምናምን አታመም በጣም አስቸጋሪ ነው። ግቢ ውስጥ ነው መታመም በጣም አስቸጋሪ ነው። የፈለግከውን ውጤት እንዳትሰራ ያደርጋል። የፈለግከውን ነገር እንዳታደርግ የሚያደርገ ጤና ነው። ግቢ ውስጥ ደግሞ ከታመምክ በጣም አስቸጋሪ ነው እና እነዚህ ሁለት ነገሮች እንደ ግቢ ተማሪ በጣም ቻሌንጅ ያደርጋሉ። በግቢ ደረጃ ከዚህ ዩኒቨርሲቲ ስንገባ ተማሪዎችን ቻሌንጅ ሊያደርጋቸው የሚችሉ ነገሮች የምናቸው ከተባለ ብዙ ነገሮች ተማሪዎችን ቻሌንጅ ሊያደርጉ ይችላሉ። ከወይዘር ጀምሮ ኢኮኖሚ ጀምሮ የቤተሰብ ጉዳይ ራሱ ሳይቀር ብዙ ቻለንጅ የሚያደርጓቸው ነገሮች አሉ። እዛ ውስጥ ስና የቤተሰብ ነገር፣ የቤተሰብ ችግር፣ ቤተሰብን በተመለከተ ተማሪን እንዴት ቻለንጅ ያደርጋል የሚለውን ስናይ አንድ ተማሪ ዩኒቨርሲቲ ገብቶ እስኪወጣ ወይ ተማሪ ገብቶ እስኪወጣ ድረስ የማይከታተለው ማይረዳው ቤተሰብ ወንድም፣ እህት፣ አባት ወይም እናት ምን እንደሚጎለው ካልጠየቁት ያ ተማሪ ግቢ ውስጥ በጣም ቻሌንጅ ሊያደርገው ይችላል ይሄ ነገር። እና ገብቶ ኢቨን ራሱ ሌላ ሳይቀር አንዳንድ ቤተሰቦች አሉ። ዩኒቨርስቲ ከገባ በኋላ ሁሉም ነገር መንግስት እንደሚሸፍንልህ የሚያስቡ አንተ የሚጎልህ ነገር እንደሌለ ወይ ደግሞ ለምሳሌ ኢቨን ሌላ ቀርቶ ልብስ ለማጠብሳ የሚጠቀሙ ሳሙና ይጎለዋል። ከተማሪ ከጓደኞች ጋር ደግሞ ፍሪ ሰዓትን ለማሳለፍ ይፈልጋል። በዛ ላይ ደግሞ ያለ ማድረግ ቢያንስ ከጓደኛው ጋር ሻሂ ቡና የምልበት ጊዜና ብር ያስፈልገዋል። ያ ነገር ቤተሰብ ካልተከታተሉት፣ ወይም ደግሞ ምን ላይ ነው እሱ፣ ምን እየሆን ነው ብሎ ካልተከታተሉት፣ እሱ ቻለንጅ ሊያደርገው ይችላል። ይሄ ነገር ሊጎዳው ይችላል። ሳይኮሎጂካሊ የሚማረውን ትምህርት ላይ ስኬታማ ሊሆን አይችልም፣ ምክንያቱም ከመማሩ ይልቅ የሚገጥሙት ወይም ደግሞ ፌስ የሚያደርጉት ችግሮች ላይ ፎከስ እያደረገ ስለሚያሳልፍ ማለት ነው። የቤተሰብ አለመከታተል፣ ክትትል አለመኖር ተማሪን በትልቁ ቻለንጅ ሊያደርጋል ብዬ አስባለሁ። ዩኒቨርሲቲ ውስጥ ተማሪዎች ምን ሊያስቸግር ይችላል? ምንድን ነው ቻለንጅ ተማሪዎች ቻለንጅ ማድረግ የሚችሉት የሚለው ነገር ዩኒቨርሲቲ ውስጥ ተማሪዎችን ቻለንጅ ዋይ ፈተና ሊሆኑ የሚችሉ ነገሮች ብዙ ነው። ግን እንደ አንድ ራይስ ወስጨው የብር ማጣት በቂ ብር ያለ መኖር ለተማሪዎች በቂ ፈተና። ብዙ ነገር ያስፈልጋል፣ ሳሙና ያስፈልጋል፣ ልብስ ያስፈልጋል። አንዳንዴ የምግብ ውጭ መብላት ያስፈልጋል፣ ከጓደኞቹ ጋር መዝናናት ያስፈልጋል። ያለ ብር የሚሆነው ነገር የለም። ያ ክልል ደግሞ አይዞሌትድ ነው የሚሆነው እና ብር በጣም ወሳኝ ነው። ተማሪዎች ተረጋግቶ እንዲማሩ ከቤተሰብ በኩል በቂ ድጋፍ ማገኘት ወሳኝ ነው። ትምህርት ላይ ስኬታማ ሆኑ ተመጣጣኝ የሆነ ለተማሪዎች በቂ የሚሆን እነዚህ አይነት ነገሮች ቢያገኙ ለተማሪ ስኬት ላይ ወሳኝ ተጽዕኖ አለው እና ተማሪዎች ይሄ ነገር ማጣት ቻሌንጅ ያደርጋል ኢፌክት ያደርጋል። ይሄ አንድ ምክንያት ነው። ይህንን ነገርም ተማሪዎች እንዴት ማቋቋም አለባቸው፣ እንዴት መጋፈት አለባቸው የሚለው ጥያቄ ደግሞ መልስ ደግሞ ያው ተማሪ ከተባለ ወጣት ከ30 እስከ 20 መሀል ያለ ወጣት በመሆኑ አእምሮ መጠቀም አለበት፣ ማሰብ አለበት። አእምሮን ተጠቅሞ ይህንን ነገር ይህንን ፈተናው ማለፍ መቻል አለበት። አእምሮን ተጠቅመህ ጉልበት አለ፣ አእምሮ አለ። ጊዜው ደግሞ የሚያልፍ ጊዜ ነው፣ ያልፋል። ነገ ብሩህ መሆኑን በማሰብ ይህንን ፈተናው ማቋቋምና ወደ ስኬት ጎዳና ማራመድ ወሳኝ ነው። ምክንያቱም የሁሉ ነገር ማቋቋም የምችለው ግን ትዕግስት ሲኖር ሁሉ ነገር በላይ ትዕግስት። ፈተና በህይወት ታችን ውስጥ ሁሌ ፈተናል። የስኬት ጀርባ ፈተናል። ሁሉም ነገር አልጋ በአልጋ የሆነለት ሰው ሲከተማ ሆኗል ብለን የምናስባቸው ና ሲከተማ የሆኑ ሰዎች በጣም ፔንፉል ስቶር አላቸው ስቶር አላቸው ጀርባ በጣም የሆነ ትክትል በቃ በጣም የተቸገሩ ሆኖ እናገኘዋለን። ተማሪዎች ታግሶ ታግሶ በዩኒቨርሲቲ ቆይታቸው ትዕግስት እና በብልሃት በአርቆ ሀሳብነት ነገ ብሩህ መሆኑን በማመን ፈተናውን በማለፍ ለሀገር ለራሱን ለራሱም ለቤተሰቦችም በመብቃት የተሻለ ሆኖ መገኘት ግድ ነው። እንግዲህ እንደ ሰመራ ግቢ ለሴቶች ቻሌንጅ ይሆናሉ ብዬ የማሰባቸው ነገሮች ኢንቫይሮንመንቱ አለ አንድ ሙቀቱ በጣም ከባድ ነው ለሴት ልጅ ሴት ልጅ በተፈጥሮ ማልስትሬሽን ሳይክል የተለያዩ ነገሮች አለባት ሙቀት ደግሞ ለዚህ ሰዓት በጣም ከባድ ነው ለሴቶች ብዙ ሴት ተማሪዎች በዚህን ሰዓት ይታመማሉ እንዲሁም ደግሞ ባክቴሪያ በዚህ ኬዝ የሚመጡ በሽታዎች እንዲሁም የሙቀት የሚባል በሽታ አለ ፊት ላይ የሰውነት አካል ላይ የሚወጡ አንዳንድ ወጣት እኚህ ነገሮች ብዙ ጊዜ ሴቶችን ነው በጣም የሚያጠቁት እና የደም ማነስ፣ ታይፎድ እና ታይፈስ የመሳሰሉት ሴት ተማሪዎችን በብዛት ያጠቃሉ። ሌላው ደግሞ ሴቶችን በጣም ግቢ ከገባን በኋላ ቻሌንጅ ያደርገናል ብዬ የማስበው ያልተፈለገ ጾታዊ ግንኙነት ሳያስቡበት አውቆ ወይም ባለማወቅ ይገባሉ እንደዚህ አይነት ግንኙነት ውስጥ። በዚህን ሰዓት ደግሞ ያልተፈለገ ፕሬግናንስ ምናምን እንዲፈጠር ያደርጋል። በጣም ትምህርታቸው ላይ ፎከስ የሚያደርጉ ለአላማቸው ቀን ከሌት ላይብረሪ የሚተጉ በጣም ጠንካራ አሪያም የሆኑ ለሀገርም ለቤተሰቦቻቸውም ለራሳቸውም የሚጠቅሙ ጠንካራ ሴት ተማሪዎች አሉ። እኔ ማለት የምፈልገው ቻሌንጅ ግዴታ ነው፣ ካለ ቻሌንጅ ሰክሰስ ልታደረግ አትችልም፣ የሆነ ቦታ መድረስ አትችልም። ግቢ ስትመጣ ደግሞ አቅዳ የምትመጣው ነገር አለ። ቻሌንጆቹ የሚያስደነግጡ የሚያስፈሩ ነገሮች አይደሉም። ቻሌንጆቹ አስፈላጊ ናቸው ብዬ አስባለሁ፣ እንደ ተማሪም ነገ የሆነ ቦታ እንደሚደርስም ሰው ስለዚህ እያየናቸው ነገሮች አሉ። ከዚህም በላይ ቻሌንጆች ሊኖሩ ስለሚችል ጠንካራ መሆን አለብን የሚል ሽ ስለዚህ እኛ ተማሪዎች በዩኒቨርሲቲ ቆይታችን የሚያጋጥሙ ችግሮችን በትዕግስት ማለፍ እንዳለብን መረዳት መቻል ያስፈልጋል። ዛሬ ላይ እንግዲህ በዩኒቨርሲቲያችን ወይም እንደ ሀገራችን እንደ ኢትዮጵያ በዩኒቨርሲቲ ደረጃ ተማሪዎች በግቢ ውስጥ ሊያስቸግራቸው የሚችሉ ነገሮች ምንድን ነው? አንድን ተማሪ በዩኒቨርሲቲ ደረጃ ሊያስቸግር የሚችለው ነገር በሚለው ሀሳብ ላይ እንግዲህ ከጋዜጠኛ ስነ ተግባሮት ተማሪዎች ጋር ቆይታ ስናደርግ ነበረ። እንግዲህ በግቢ ቆይታ ተማሪዎችን ብዙ ነገር እንደሚያስቸግር፣ ገንዘብ እንደሚያስቸግር፣ ጓደኛ ማጣት እንደሚያስቸግር፣ በስብ ማጣት እንደሚያስቸግር እንዲሁም ደግሞ ወዘተ መሳሰሉ ለተማሪዎች አስፈላጊ የሆኑ ነገሮች ማጣት ተማሪዎችን እንደሚያስቸግር እንግዲህ ስንወያይ ነበረን። ለዛሬ የነበረው ቆይታ ይህን ይመስል ነበረ። በሌሎች ጊዜ ወይም በሌሎች ፕሮግራሞች እስከሚገናኝ ስነ ጊዜ ይሁንልን።